እኔ ደግሞ ላንቺ ብዬ እንኳን ደስ ያለሽ ልበልሽ፣ ምናምን በቃ እንደ ልበልሽ። ትላ ቤት በኩል አገኘሽ፣ በጣም እንትን ጸሎት እያለች ነበረ። በሰላም መግባታቸው በጣም እያሳሰበች ነበረ። አንቺም ማለት ነው ለምን?

እሷ ደውላል ነበረች እና ደወልኩና አስወጣዋለሁ ከዛ ደግሞ ይቅርታ እንዴት አደርሽ ውዴ ደህና አደርሽልኝ አዎ ሀናን ቆይ፣ ሀናን ላውራት እና፣ ሴቱ ምንድናት? ወደዛ ፊቷ ያዞረችው፣ አልተመቸሽም። ሀናን እያቀየረት ነው። አልፈልግም፣ አይኔን እየወጋኝ ነው

ምንድን ነው ምንድን ነው አሳንየ የማን አላየሁትም፣ እኮ ቪዲዮ የኔ ስራ ስለነበረኝ ስልክሽልኝ፣ አላየሁትም በኋላ ያው

አጣማለነራች ና ናቶች ባለፈው የእናቶች ቀን ነው ሲባል፣ አሁንም የእናቶች አያልቅም። እንደውም ጊዜ ነው የእናቶች ቀን የሚባለው። ግራ ገባ ነው። የትንሽና የትልቅ የሚባል ነገር አለው ደግሞ እኔ ምን አውቄ፣ እኔ አላቅም። የእናቶች ቀንም የሴቶች ቀንም ማለት ነው። አረ ሲባል ሳምንት በፊት የእናቶች ቀን ምናምን፣ የሳምንቱ የሴቶች ቀን ነበር። ዛሬ ደግሞ የእናቶች ቀን

እግዚአብሔር ፍቅር ነው። እግዚአብሔር ፍቅር ነው። እሺ፣ እኔ የምለው ቅድም ቅድም የማን ነበረ ፎቶ ያደረግሽው? አንቺ ነሽ ፎቶ? ሌላ ሰው ነው፣ የሌላ ፎቶ ቀይሮ የመጣው? ኧረ ሀናን እሷ አይደለችም፣ ግን ሌላ ናት። ሌላ ሌላ፣ እንደሷ ያለ እግዚአብሔር ፍቅር ነው። ቆይ ያመጣዋለሁ እኮ ከኮመንት ላይ ፕሮፋይል እንትኗን ያው፣ እንዴት እንዴት እገባለሁ

እ እሷ አይደለችም። እኔ እኮ ቀድም ማለት ነው ሀናንዬ ቅድም እኮ ማለት ነው ልነግርሽ አልመጣች ስለተጠራው ነሄድ አልመጣችም። ቻ አልመጣችም። እግዚአብሔር ፍቅር ነው። ቻ አይደለችም ይኸውልሽ ቅድም መታ ከተመራ የኔ አይነት ፎቶ ፕሮፋይል ነበራት፣ የኔ አይነት ፕሮፋይል ነበራት እና ከዛ እሷ አይደለችም። የማረም ሲል ያደረግሽ አሁንም የብሩኬ እና የአይነት አበሻ ልብስ አደረገችው። እሷ አይደለችም። ላይቭ ላይ ካልወጣሽ እኮ ይወጣል እንትኑ እኮ ምንቱ ላይ እኔ